ሽን ላይ ነበርኩኝ። እ ከብቶቹን እኮ ላስለቀቅ ነው ወገኘ። አንቺንም ከከብቶቹ ጋር እድተው እንደወስዱች ከብቶቹን የት እንዳደረግካቸው ለማየት ነው እኮ። ለምን እንዴ? ምንም ቢሆን እኮ የሆነ ነገር ስናቅድ በጋራ ነበር። አንተ ግን ይህንን ከእኔ ደበክኝ እና ወንፊት ስለሆንክ እና ማለት ለምን እዚህ ያስቀመጥከው? ቅድም እንደ አጋጣሚ መጥቼ ነበር። ልክ ረስቼው አስቀመጥኩት። ምንድን ነው ውስጡ ያለው? ቆይ አስፈላጊ ነው እዚህ ውስጡ ምን እንዳለ መናገር። አዎ። ታዲያ ያንተ መሆኑን በምን ላረጋግጥ እችላለሁ? እንደዚህ አይነት ቅልኔ ደስ አይለኝም። አይ ምንም፣ ግን ይህንን ያስቀመጥኩት። ይሄ እኮ የአንተ አይደለም አልኩክ ሰኒ በጸባይ ቃው መልሽ ልኝ ያልኩሽ ነው። እንዳራርይ ልጅ ማለት ነው። እዚህ አግቼ ሳር እያስጋጥኩ እንዴት ጠላቶቼ እንደተ ወይ ጀናቴ ወይ እዚ ምን ማን እጅ እንደገባሽ አላወቅሽም። እንቡጥዬ እኮ ሰው ናት ነቢ ይነርፋታል እንጂ አይቀስማትም። ፓፓፓ የጠየኩሽን ብቻ መልሽልኝ። እኔማ ያው ተፈጥሮ ማርኩኝ እኮ ከልጅ ጋሁነን አካባቢውን እያየነው ነበረ። ማናት? ንገሪኝ። ማን አባቷን አትህቴን ያበሳጨቻት? የናሁም ዘመድ ማት መሰለኝ። ናሁም ማለት የምሩ ባለቤት ነው አደል? ዴቭ ምን ተፈጥሮ ነው እስኪ? ፅናት የችግሩ ቁልፍ ተገኘኩ መፍትሄዎቻችንን ይዤ እየመጣው ነው። ምንድነው ዴቭ? እውነትም ብረት መዝጊያ ነው ያመጣሽው። ኪራ ሁሉንም ከብት አስለቅቆ እየመጣ ነው። እኔ አላምንህም። እውነትህን ነው። ከታችኛው መንገድ ላይ ነው ያለው። በቃ መጣው ነው። አንዴ ወይኔ አምላኬ፣ ምን ይሳናል። ተመስገን የወርደት ካባ ከመልበስ አዳን። ሰኒ ታገተች በአስጨናቂ ሜና እንግዲህ የሆነ እቃ አስቀምጫለሁ እቃውንም ውሰጅ ብለኛል ብላ ወደ ክችን በመግባት እየፈለገች ሳለ የታሸገ ካርቶን ነገር ብጤ ታገኛለች። ታዲያ ሰኒ እልህ ያለባት እና ሁሉን ነገር በግልጽ የምትናገር ስለሆነችም አስጨናቂ መጥቶ እቃው የኔ ነው ሲላት እሷም የራሴ ነው አስቀምጫው ነው ብላ እልህ ተገባብተዋል። ታዲያ በመጨረሻም በቤቷን ሄደው ሁለት ሆነው አግተው አስረዋታል። የሰኒ ምህድ ድንገት መታለች። እሷን ሰብራይዝ ለማድረግ ነበር። ታዲያ ቤቱ እንዳልሆነ ነው ያገኘችው። የእነ ጽናት ከብቶች ተገኝተዋል። ኪራና ሚና እንደምንም ተከታትለው በዛብህን አግኝተውታል። ታዲያ ከብቶቹንም ወደ ቤት እየመለሳቸው ነበረ ኪራ ሰላም ጤና ይስጥልኝ። ክብራን ና ክብራን ቻናል የቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? እንዲሁም ላይክ ሰብስክራይብ እያደረጋችሁ ጽናት ድራማ አዝናኝና አስተማሪ የሆነ በአሁኑ ሰዓት ደግሞ በጣም አጓጊ አጓጊ የሆነ እየመጣ ነውና ላይኳን አትርሷት። ጽናት ክፍል አንድ መቶ ስልሳ ሰባት ላይ ነው ያለ ነው። ሳኒ እንግዲህ ከኪያ ጋር ቁጭ ብላ ነበር ሳሎን። ታዲያ ምድግትልና እቃለኝ ሚና ውሰጅ ያለችን ብላ ወደ ክችን ታመራለች። ከችን ከገባችን በኋላ እየፈላለገ ሳለ አንድ የታሸገ ካርቶን ነገር ታገኛለች። ታዲያ አስጨናቂም ጠርጥሯት ነበረ። ምናልባት እቃው እሷ ጋር ሊሆን ይችላል ያስቀመጡት፣ የቤቱ ካርታ እነሷ ጋር አስቀምጠውት ይሆናል ብሎ ቀደም ብሎ ቤቷን ከአንድ ወጣት ጋራ አጥንቶት ነበረ እሷንም ሲከታተሏት ነበረ። ታዲያ ወጣቱም አብሮ ያለው የሰው ሕይወት ግን አናጠፋም የምንፈልገውን ግን ማግኘት ነው እንጂ እያለ ነበር። እናም ወደ ክችን ገብቶ አስጨናቂ እቃው የኔ ነው ይላታል። እሷም ታዲያ እንዴት ሊሆን ይችላል፣ ለምንስ እዚህ ያስቀመጥከው በማለት ጥያቄ አቅርባለት። አንቺ እሱ ቀየኔ ነው በማለት እሱም ያፈጥባታል። ታዲያ እኔን ያስቀመጥኩት ይሄ የኔ ነው አልሰጠም በማለት ፍጥጫ ይጀምራሉ ሁለቱ። ከዛም ሰኔ ያው በኃይለኛ ምናት፣ ስለዚህ ይሄ እኔን ያስቀመጥኩት ሚና አስቀምጣልኝ ነው ይሄ ያንተ አይደለም በማለት ወደ ሳሎን ይዛው ትሄዳል። የሳሎንም ተደረሰ ኪያን በቃ መሄድ ነው ብላ በንዴት ትወጣለች አስጨናቂ፣ ታዲያ ምን ሆና ነው ስትለው ስልክ እያወራች ነበር አላውቅም ብሎ ይመልስላታል። ክያ ለክያ አስጨናቂም፣ ታዲያ የኔ የምለው ንቃ፣ ማንም ሰው እንዲነካብኝ አልፈልግም፣ አምጪ፣ ይሄ ዕቃ የኔ ነው እያለም ሰኔን እያጨናነቃት ነበረ። ሰኔም ታዲያ እልህ ውስጥ ሰኔም ታዲያ መልሽ አምጪ ሲላት ይህን ዕቃ ሚናናት የሰጠችኝ አልሰጥህም በማለት ነበረ የሄደችው። ታዲያ ሳሎን ከሄደችን በኋላ ክያን ይሄን ነው እራስሽን ጠብቂ ስትላት ለማን ነው እራስሽን የምጠብቀው? ምን ሆነ ሻል ስትላት መሄድ ያለብኝ በቃ አሁን እዚህ ተተቀመጥ ይመጣላት መጣላት አይቀርም ብላ ነበር ብድግ ብላ የወጣችው። እዚ ቢድም ታዲያ ወደዛ ይመጣና ክያን ሰን ሄደችው ይላታል። አዎ ተናዳን ሄደችው። ምን ሆና ነው ስትለውም እሱም በሀሳብ ዞር ብሎ እስዲያው ምን ሆና ነው? ተጣልታችሁ ነው ውስጥ ይ ከኔ ጋ አደለም ስልክ እያወራች ነበር ብሎ ለክያ የሚመልስላት ታዲያ እስቤድ የሚሉት ወይም አስጨናቂ በቃ እኔም ልውጣ ብሏት የልቴን ውስጥ ለውም ወደ ጀለሶች ጋር እንደሚሄድ ነግሯት ክያን ይሄዳል። ናትና ቅዱሱም ከካፌ ተገኝተው ስለ ኪራ እያወሩ ነበረ ታዲያ ኪራ ገጠር የተመቸው አይመስለኝም እያለም እያወራው ነበረ። ገጠር በጣም ደስ እንደሚልና ከተጠቂት ሰዎች በስተቀር በጣም ደስ እንደሚልም ቅዱስ ይነግረዋልና ለናሆሜ ናሆሜም ግን እንጃ ቢሆንም በቃ ሰላም ወረደ፣ ተዋደዱ፣ ተፋቀሩ ስንል ሌላ ችግር ነው የሚፈጠረው በማለትም እየተጨናነቀ ነበር። ስለ ኪራ ታዲያ ከብቶቹም እንደጠፉ ሲነግረው ተሰባስበን አዋተን ከብቶቹን እንድንተካ ነው የተመካከር ነው ሲለውም፣ ይህም ጥሩ ሀሳብ ነው፣ ለስሙም ጥሩ ነው በማለት እናቴም ደስ ይለዋል። ታዲያ ኪራክ ገጠር እንጃ የከበደው ይመስለኛል። እዚህ ከተማ ቢመጡ ጥሩ ነበር ሲልናወሜም ጋሼ ትንሽ ታመዋል። ስለዚህ ጽናት፣ እዚህ ደግሞ ብድግብ ላይ መምጣት ከባድ ነው ለእሷ በማለትም አለ ቅዱስም ናቴ በጣም አምሮብሃል አምሮብን የመጣህ ብረቅረቅሃል ሲለው እየተቀላለዱ እንዳላበራብህ መነጽር አድርግም እያለ እየቀለደበት ነበር ቅዱስም ታዲያ ገጠር እንዴት ነው ብሎ ሲጠይቀው በጣም ደስ የሚልና በጣም መንፈስ የሚታደስበት አረንጓዴ እንደሆነ ይነግረዋል መንፈስ ስታድሽ ንጹህ አየር ስትቀበል ነው አይከረም እኮ በማለት ናቴም ይጠይቀዋል። ሰኒም ታዲያ ከሙሩ ጋር ስልክ ያወራችም ነበረ። በዲያውም ብድግ አድርጋ የታሸገውን ነገር ቆይ ለቅሶ ልደርስ ነው ብሎኛ አልነበርም ወይ? እሱም ሌላ ማንነት አለው መሰለኝ በማለት በውስጧ እያሰበች ነበር። ሙሉም ታዲያ እያረጋገቻት ውሃ ይዛላት ትመጣለ ታዲያ ስለ ስፒድም እየነገረቻት፣ እንዴት እንደሆነ ስላላየሹ ነው አንጅ። ልጅ ግን በቃ ለሆነው ላልሆነው ስትናደጅ፣ ቶሎ እንዳታረጅ ምያ ላይ ሙሩ እየቀለደችባል ነበረ። ሜናስ ምን አለች ስትላት፣ ቦታው አልተመቻትም መሰለኝ፣ ያው ምንም አላለችም። የሆነ ነገር ሳይፈጠር አይቀርም በማለት ሙሩም ትነግራታለች። ምን ሲል ቀለል ያለ ነገር ቢሆን እንጂ ባይሆን ከበድ ያለ ነገር ቢሆን ቢፈጠር ኖሮ እንሰማ ነበር በማለትም ሁለቱ እየተጨናነቁ ነበር። ታዲያ ወደ ቤትም ልሄድ ብላ ብድግትልና ሰኒ ከቤት ትወጣለች። ወዲያው እንደሄደች ደግሞ ሙሩ ወረቀቱን የታሸገ ወረቀቱን ስታየው አሁን ከማስመልሳት ነገ ስትመጣ ትወስደዋለች በማለትም ወረቀቱን አንስታት አስቀምጣለች። ሰኒም እንግዲህ ወደ ቤቷ ከሄደች በኋላ ነበር ታዲያ እስቢድንና ጓደኛውን ማታ ጨለም ሲልላቸው አፋቸው ላይ ማክስ በማድረግ በአጥር ላይ በመስለል ዘሎ ይገባል። እስቢድም ያንኛውንም በር ተከፈተለት በኋላ ይገባል። ከበሩ መኪናም እንዳዘጋጁ እና እዛም ደግሞ ሰው እንዳይከተላቸው ዙሪያውን እየቀኙ እንደሆነ ሲነግረው ለእስቢድ ወደዛውን እነሱ ተከታትለው ይገባሉ። ያንም ተጠጣጥባ አልጋው ላይ ስልኳን ይዛ ቁጭ ብላ ነበር። ይህን ድምፅ ስሰማም ወደ ሳሎን ሄዳ በመስኮትም ነገር ካጣራች ካየች በኋላ ወደ ኋላ ዞር ስትል ነበር እስቢድ ያፈናት ወደ እጁን ስትነክሰው ይለቃታል። እሷም ሮጣ ታዲያ ወደ ውጭ ለማምለስ ስትል ከበሩ ላይ ያለው ሰውዬም ሊያስመልጣት አልቻለም። ታዲያ እኛ አንቺን ፈልገን አይደለም ተረጋጊም እያላት ነበረ። ለቤት ውስጥ ካርቶኑን ሁሉ ፈልገው ካጡ በኋላ ነበረ እሷን ይዘዋት የሄዱት። ታዲያ በሩ ላይ ካለው ሰውዬ ለማምለስ ስትሞክር እስቢድ ከኋላ መጥቶ አንገቷን ሲላት ትወርቃለች። ወደዛውን አንስተዋት ተሸክመዋት ይሄዳሉ። ታዲያ ጠዋትም እህቷ ትመጣለች። ሰብራት ልታደርጋት ስትገባ ቤቱተ ተብራቆ ስለነበረ ሰኒም ብትላት ክፍልም ገብታ መኝታ ቤቷ ታይንታ ሊሆን ይችላል በማለት ወደ ክፍል ስትገባ ምንም ነገር የለ። ስልክ ስትደውልላት ስልኩም አልጋዋ ላይ እንደጣለችው ነበረ። በቃ አሁን ይህን ጊዜ ወጣ ብላ ሊሆን ይችላል። ስለዚህ ቁርስ እየሰራሁ ሰብራይ ስላደርጋት በማለት ልብሷን ቀያይራ ምግብ ልሰራ ትገባ ናቲም እንደተለመደው ሳሎን ከሶፋ ላይ ተኝቶ ነበረ። ቅዱስ ሲመጣ አበባ ይዞ ስለነበረ በቃ እንዳስክር የነጭ አበባ ሰጥታለች ማለት ነው በማለት አጠገቡ ቁጭ ብሏል። ወዲያውም ስልኩን አንስቶ የሰኒ እህት ምን ሆና ነው ተደጋግማ የደወለችው በማለት ሲያይ፣ ናቲም ይነሳል። ታዲያ ብድግልና፣ ዛሬ እንኳን ሳልቀሰቅስ ተነሳ ሲለው፣ በጠዋትም የሚነሳ ሰው የማይነሳ ሰው ሰነፍ ነው ብላኝ ያለችን ቡጢ በማለት ይነግረዋል። እኔ ታዲያ ስትነግር የለም ወይ ሲለው አንተ የተናገርከው ኔጌቲቭ ነው እሷ ግን በጥሩ ሁኔታ ነው ያስረዳችኝ በማለትም ይነግረዋል። ናቲም ታዲያ አበባ አዋርደኝና ከዛም ሻይ ቡና እንላለን ሲለው፣ ቅዱስም እዛ ቦታማ ማን ያልሄርግም አንተው እንደለመድ ካወደው ደሞ አወርዳለሁ ብለህ ወገብ ብጥስ ብሎ እንዳትሆን በማለትም ያስጠነቅቀዋል። እንደ በፊቱ መስዬ ነው እንዲ አሁን ጠንካራ ነኝ ሲለውም፣ እንዳልክ ሲለው ግን ደግሞ በቃ አብሬ ቡና ጠጥቼ ወደ ስራ ሄዳለሁ በማለት ይስማማ በዛብህ የሚባለው ሰውዬም ከውቶቹን ወዳስቀመጠበት ቦታ እየተጓዘ እያለ ያ ሰውዬ ታዲያ የሚስቱ ሽማ ይከተለዋል እዛውም እየተከታተሉ እያለ ሚናም ከኋላ ተከትላለች ሚና ልጇን ይዛ አሻንጉሊት ልጇን ይዛ እየተከተለች ነበረ ሚናም ታዲያ ከኔ የምታመልጡ መስሏችሁ ነው በማለት ልጇን ይዛ እየተከተለች ነበረ ስዊድና የስዊድ ጓደኛም ሰኒ ሳትነቃ ስትቀር ሀሳብ ይዞት ነበር። በተለይ የስቢድ ጓደኛ ሰውን እንጎዳለን እንዳንጎዳ ተባብለን ነበረ አትነቀም ወይ እያለ ስዊድም ታዲያ ያን ወረቀሳ ሰጠኝ አትሞትም ይለዋል። አንተ ለሱ ነው ወይ ያሳሰበህ በማለትም ሁለቱ ይጨቃጨቁ ነበረ። ታዲያ ስዊድም ታዲያ እንድ ለም አላቃት ሸክ ልጭና ነቆይ አንተ ምን ሆነሃል በማለትም ይመልስለታል። አንተ ዝም ብለህ ለሰው አትጨነቅ። እዛ ጎዳና ላይ ወድቀን ሲጠየፉን የነበሩ ሰዎች ነን ዛሬ እዚ ላይ መድረሳችን አተይ በማለት ነገም ቢሆን እኛን የሚወደን የለም የጎዳና ሰዎች ነን። አንተ ለሰው መጨነቅ ብዙ አታብዛ በማለት ጓደኛውን ውሃ ምርጫቶይ በማለት ጓደኛው ይነግረዋል። ትንሽነትና ውሃ እንረግታታለን ጃኬቱንም ታዲያ እንዳይቀዘቅዛት ብሎ አልብሷት ነበረ። የስፊት ጓደኛ ለምድረው ጃኬት ግን ያለብስካት ሲለውም እንዳይቀዘቅዛት ብዬ ነው። ሰው መጉዳት የለብንም፣ በማለት በቀና ልቦና ይነግረዋል። ታዲያ እስፊትም ያሳለፍኑ ነገር እኛ ቀላል ነገር አይደለም፣ ወደፊትም ቢሆን ማንም ሰው አይወደንም በማለትም ነበረ ሲናገረው የነበረው። ጃኬትንም አንስቶ ይሰጠዋል። ታዲያ ጀለሷንስ ታቃታለህ ወይ ብሎ ሲጠይቀው እርን ያላቃትም፣ ገና አሁን እንዳያት ነው የሚነግረው ከዛሬዋ ከረጫትን በኋላ ከነጋች በኋላ ቆይ እናንተን ለማናችሁ ስትል ጓደኛውም እኔና ብሎ ሊነግራት ሲል አንተ ምን ሆነ ነው ብሎ ታዲያ ያረዳለች በማለት እሱ ራሱንም እንትን እያለ ሳለ ጽዮን ነው እንዴ ላገቻችሁ፣ ብላ ምን ሰኒ ትናገራለች። ጽዮን ደግሞ ማናት እኛ ራሳችንን አለቃ በማለትም ጓደኛው ይመልሳል። ታዲያ ስንት ከፈለቻችሁ እኔ ብሩን ከፍላችኋለሁ ልቀቁኝ በማለትም ስትል ስቤድም ሆነ ከት ብሎ እስቤድም ታዲያ ነገሮችን አታራዝሚያቸው ከእኛ ጋር ቢስ ከሆንሽ በሰላም ከዚህ ጋር ትሄጃለሽ፣ ነገሩን አይ ካልሽ ደግሞ አንተን ማትረባ እገልሃለሁ እሺ ስትለው ነበረ። ታዲያ አረ ልጅቷ ኃይለኛ በጤናት ማለት ነው ይለዋል ጓደኛው። አየ ታዲያ ይሄ ልኋ ንቀቷ ነው ያሳበደኝ ይላልስ። ለማንኛውም አንተ ማን ብላም ስትጠይቀው፣ ለማንኛውም ምርጧ እስቤት ተሾመ እባላለሁ ማለት ብላ ሰኒም አልገባኝም የእሱ ልጅ ነው ወይ ብላ ስትጠይቀውም፣ አዎ የእሱ ዘር ነኝ ግን ደግሞ እጉድን ላይ ተጥዬ ያደግኩት ይላታል። አባንም ዋለድም ወንድማማቾች ነን በማለት ጓደኛውም ይገልጽላታል። ታዲያ ምኞታችን ለማሳካት አመንገድ ላይ ነን ሲላትም፣ ታዲያ ከእኔ ምንድን ነው የምትፈልጉት? ያች እብድ አልነገረሽም ወይ ሲሏትም፣ ምንድን ነው ቆይ ትላለች። ጓደኛውም አንቺ በሚያገባሽ ገባሽ ይውልጅ ታዲያ ካርቶን ውስጥ ምንድን ነው ያለው የታሸገው ስትለውም፣ ላንቺ የማይገባሽ ግን ደግሞ ለስቢድ የሚገባው ይላታል። ከነዚ አካኪ ነው ወይ ያገዳችሁኝ ስትለውም፣ ምርጥዬ አታስቸግርን፣ ቤት ውስጥ ምንም ላገኘ አልችልኩም፣ ፈለግኩ ቤትሽ ውስጥ ይላል። ማንም ታዲያ አናዳኝ ስለነበረ ጥየዋለሁ በማለት ትነግረዋለች። ታዲያ ስቢድን በጥፊ ይመታታል። ድገም እና ምታይ ምንም አታመጣ ጥየዋለሁ በማለትም ስትነግረው፣ ወዲያውም ደግሞ ቁቁ ብላ ድረሱን ላይ ስትል አፏን ያፍኗታል። የብና ጽናትን መንገድ ላይ ቆመው ቀኑዬ መሸነው ነው አባት ብቻ እንዳይመጣ በማለት በጭንቀት ውስጥ ናት። ታዲያ ኪራና ሚናስ የት ሄደው ነው ብሎ ሲጠይቃትም ሚናን አላውቅም፣ ኪራ ግን አሁን መጣ ብሎኝ ነው የሄደው ትላለች። ጽናት በመጨነቅ እነ ቡሬ መለሱ ይመስልሃል ወይ በማለት ነግረዋለች። የፈጠረን አምላክ አይረሳንም እውነተኛ አምላክ ነው እና ይመልስልናል ሀቃችን በማለትም ያበረታታታል ምግብም እንድትበላ ወደ ቤትም እንድትሄድ እዚህ ከምትኝ ሂጅ ቤት ምግብ ብያለም እያበረታታት ነበረ። ቅዱስም በመኪና ውስጥ ተቀምጦ ስልክ እየጠራ ነበር። ወዲያሁም ሲያነሳው የሰኔ እህት ነበረች። ምን ሆነች ነው ብሎ ስልኩን ሲያነሳው ከሪፖርት እየመጣው ነበር። ስልኩን ግን አታነሳውም ትለዋለች። መጣሽ እንዴ አላየሁትም ነበረ በማለት መልስላታል። ታዲያ ሰኔንም ስጠይቀው የት ትሄዳለች? ቤቷ ናታ ይላታል። እኔ በጠዋት ነው የመጣሁት ስትለውም ቤት ውስጥ ማንም እንደሌለ ትነግረዋለች። ታዲያ ደውይላትም ሲላ ስልኳን ቤት ውስጥ ጥላው ነው ሄደችው እና ስልኳን የጥላው ነው ሄደችው በማለትም እንዴት ጥላት ሄዳለች ይላል። ቅዱስም የምሩ ስልክም እንድሰጠው በቴክስት እልክልሻለሁ እሺ ይላታል። በዛብህም ከውቶቹ ጋር ሄዶ እንዴ ናችሁ ወርቆቼ እናንተን እዚህ ሳሪ ሳስግጣቸው እንዴት ደስ እንደሚለኝ ብታውቁ ግን አታውቁማ፣ ዝም ብላችሁ ሳር የምትግጡት በማለት ለብቻው እያወራ ሳለ ያ ጓደኛው ከኋላ እየመጣ ሲያየው እና ወደ እኔ ብሎ የሚጠራ። ታዲያ ወደ እኔ ብሎም ምን ልሰራ እንመጣ በማለት ቁጣውን ይሰነዝራል። ሚናም ከኋላ የተከታተለቻቸው ነበር። ምን እያወሩ ነው አይሰማም እንዴ በማለትም እያ እየ አዳመጠች ሊሰማት አልቻለም። ታዛ ኪራን ከኋላ መቶ ነካ ሲያረጋት ትደነግጣለች። ከዛም ጮቷ፣ ልትለቀው ስትል አፏን አፍኖ ተረጋጊ፣ ምን እየሰራሽ ነው እዚህ? ምን እየሰራህ ነው በማለት ኪራን ጠይቋለይ። አንቺን ልጠይቅሽ እንጂ አንቺ ምን እየሰራሽ ነው? በማለትም ሲጠይቃት እኔማ ምሽን ላይ ነኝ፣ ከውቶቹን ላስለቅቅ በማለት ትነግረዋለች። አይደለም ከውቶቹን ብቻ አንችንም እንዳይነቱሽ በማለት ይነግራታል። ከዛም ቱድዬ፣ አሁን ብቻችን አይደለንም ኪራዬ መጥቷል ትለዋል፣ ትላታለች አሻንጉሊቷን ነግሬሻለሁ፣ ትጮህና ግን ሲላትም ቶቶ ራሷን መቆጣጠር ትችላለች፣ አትጮህም ዝም ብላ በማለት ትነግረዋል በዛብህም ታዲያ ምን ልሰራ ነው የመጣሁ በማለት ይጠይቀዋል። እኔም ብቻን ስትሄድ ወደ ልዴን ነው ብዬ እየተከታተልኩ ነበረ። ታዲያ ምን ትሰራለህ ብሎ አሁንም ጥያቄውን ሲያቀርብለት ከውቶቹን የት እንዳደርካቸው ላይ ነዋ። ስናቅድም እኮ አብረን ነበር። አሁን ላይ ደግሞ አንተ በድብቅ ነው የምታደርገው በማለት ይነግረዋል። ወንፌን ስለሆንክ ነው ብሎም በዛብህም ይጮህበታል። ነገር ግን አሁን ለሰው ወር አለ ወይ? በማለት እሱም ይመልስለታል። ወንፊት አሁን ውሃ ሲይዝ እንዴት ነው የሚወርደው? እንደዛ ኮነ በማለት ይ እንደማቆጥር እኮ አቃለው በማለት በዛ ብህ እንከባበር ይለዋል። በዛ ብህ ግን ለምንድነው እንደዚህ የምታረቀኝም? ስለው አሁን ድምጻችን ማንም ሰው ሰምቶ እንዳይመጣ ና ከዚህ እንሂድ በማለት በዛብህም ብህም ሰውየውን ይዞት ይሄዳል። ሚናና ኪራም እየተከታተሉ ወዴት ለሄዱ ነው መሰለኝ፣ ቆይ ተረጋጉ በማለትም ኪራ ታዲያ ሚናን መጀመሪያ መራቃቸውን አረጋግጠን ሄደን ከብቶቹ እናስወጣለን፣ በማለትም ሲጠባበቁ ከቆዩ በኋላ ታዲያ ከብቶቹን መፍታት ትችላለህ ወይ ማለት ሚና ጠይቃለች። አዎ አንቺ እዚህ እንድትቆየው ማስጠንቀቂያ ይሰጣታል። እሷም ታዲያ ሽንቷ በደስታ ምክንያት ሽንቷን መቋጠር እንደማትችል ጭልቅ አለብኝ ወይኔ ክራዬ፣ በማለትም ትነግረዋለች። እዚህ ንቅንቅ እንዳት በማለት፣ አረ ሽንቴ ሊያመጣኝ ነው ሄዳ አንተ ያስለቃቸው ብላም ትነግረዋለች። ታዲያ እሱም ከዚህ እንዳትነቃነቂ በቤት ስትሄጂ ትሸኛለች በማለት ጥሏት ይሄዳል። ራኬብም የነ ኪራምበር ታንኳኳ ላይ ኪራ ብቅበ ስትከፍት ኪራም ታዲያ ሰላም ካለቻት በኋላ ሰኒ ሲያለች ወይ ወይም ሚና ስትላት ሚና ማንም የለም እኔ ነኝ ሰኒ ቅን ትናንትና ተናዳ ነው ሄደችው በማለት ስትነግራት ማን ያናደዳት ትላታለች። ግቢና እናውራ በማለትም ወደ ቤት ይዛት ሚናም ታዲያ እዛው ሽንቷን ሸንታ ቆማ ሻንጉል ታጋ እያወራች እያለ ከብቶቹን እያያ በዛብህ እንደጠፉበትና ማንን እንደወሰዳቸው አላወቀም። ነገር ግን የሰውዬ ለካ እንሱ አለ እሱ ማንም ጠላት የለኝም በማለት እዚህ ሰፈር ማን እንደሚኖር እንተያያለን በማለት ዛቻውን እያለ ሚናን ያያታል። ከርቀት ታዲያ ሚና አሻንጉሌቷን ተበላና ዛሬ ተያዝን በማለት ጥግ እያዘይ ሳለም ይይዛታል በዛብህን ታዲያ ፀጉሯን ነበር የያዛት እንደ ያልቅብ በማለት እንደገባሽ አላወቅሽም አንቺ የት በማለት ይይዛታል። ጸጉሯንም እንዳይወቅ ታግላ ነበር፣ ነገር ግን ጸጉሯን አንስቶላታል። ጸጉሬን ስጠኝ በማለትም ሲወረውርላት ይዛ ለማምላት ተሞክራለች። ታዲያ በዛብህም ተከትሏታል። ቅዱስም ታዲያ ዛሬ እንዴት ቤት ተገኘ ሲለው እምቡጤ ድንገት እዚህ ላይ ሳትላይን ጠፋችብኝ፣ በማለት ያን ነጭ አበባ ይዞ ቁጭ ብሏል። ምናልባት አበባ ትወዳለ ብለ የለም፣ ንብ ነቅሷት ሊሆን ይችላል በማለት የሚቀልድበታል። እንቡጤ ኮ ሰው ናት ይነድፋታል እንጂ አይነቅሳትም። ላለ እንቡጥዬ ብሎ ደስ ሲለው ረራ ኬብናት ይለዋል። እሱም በጣም ይደነግጣል። ምን ሰራ መጣ ሲለው ናቴ ናፈቀች አለች ምናውቄ የተያዘው ተግንድጋ ትፋቀር በማለት ናቴ ለምን እንደሚፈራ ትራ ከቤልም ባይታወቅም በጣም የሚንቀጠቅ አለምሳም እንደጋበዛት ደጋበዛት በስልካ ላይ ሳስለብ ሲለው የሞት አላከን ለቤት ደጋበዝካት አሁን በቃ ልብሴን እሺ መሄድ ያለብኝ ሲለውም የሞት ነው ወይ ይለዋል። አዎ መሄድ ያለብኝ ራከብ ከመጣች በማለት በመደናገጥ ልጅ ነው ይሄ። ታዲያ በዛብህ ሃሳብ ድርጅቷን ይዛታል። ጥርቅም አርጓ አሳመምከኝ እያለችም ምነካ ምን ልሰሪ መጣሽም ሲላት፣ እኔማ ተፈጥሮ ማርኳኝ ከልጄ ጋር ልንጎበኝ መጣም በማለት ነገር ጅል ስራ ብትሰሪ ይሄንዱን ላሽ ላይ ነው የምታገኘው ሲላትም፣ አረ ልቀቀኝ እሺ እኔ ምንም አልናገረምት ብላ ወዲያውም ድንገት ግፍትራው ታመልጣለች። ያም ታዲያ ማን እንዲያበሳጨ ሰጠይቃ ተኔ አላውቅም በስልካ ወጥታ ነው እየተበሳጨችው ያለው እዚህ አንድ እንግዳለሱ የነገረኝ በማለት ማን ከማን ጋር እንደሆነ ሳ አልነገረችም ወይ ስትል አለው። ቤቱም እንደተመሰቃቀለ ስትነግረው ስቢድ ይመጣል ስንፈልግ ያ ትናንትና ከማን ጋር ነበር ሰኔ ስትጨቃጨቅ የነበረው ስትለው፣ ጽዮን ናት አደል የላከቻችሁ ብሎ በሀሳቡ የጠየቀችው ትዝ ብሎት ጽዮን እንደሆነ የምትባል እንደሆነች ይነግረዋል። ታዲያ ህትም አለ ተው ብሎ ሲጠይቅ ዛሬ ከውጭ እንደገባ ክያ ትነግረ የሰኒም እህት ታዲያ ማን ነው ብላ ስትጠይቅ ቤት አሳዩኝ በማለት ትናደዳለች። ታዲያ ጽዮንንም አለቃትም በማለት ለነገሩ ቤቱን አውቀዋለሁ ከዚህ በፊት ሄጄ በማለት ተነስታ ስትወጣ ኪራም ደግሞ ከብቶቹን እንዳገኘ በታችኛው መንገድ ዴቭ እንዲመጣ ይነግረዋል። ታዲያ የመንገዱ በታችኛው ቅያስ እንደሆነ ዴቭን ደውሎ ነግሮታል። ታዲያ ታዲያ ዴቭም ሲደውል ድምፅ ልክ አይደለም ምን ሆነ ነው ስለው የችግሮቻችን ቁልፍ ይዤ መጣሁ። በሰላም ነው ግን ያው እንድታግዘ ጽናትም እንግዲህ በጣም ደስ ብሏት ነብሩ የተገኙ በማለት እየወረቀች ነበረ የዛሬው ቪዲዮ ስለ የሰኒ ሄድራ ከብስ ተ ጽዮን ጋ ምን ይፈጠር ይሆን? ሰኒስ እንደ ታገተች ናት ወይስ ይለቋት ይሆን? ቀጣይ አብረን እናያለን። የዛሬው ቪዲዮ በዚህ አብቅቷል። ላይክ ሰብስክራይብ፣ እንዲሁም ሼር በማድረግ አበረታቱን ወገኖቼ። መልካም ቆይታ ይሁንላችሁ። በያላችሁበት ሰላም